አሁን ደግሞ በዜና መጽሔታችን የመጨረሻ ምዕራፍ ወደ ሆነውና ስፖርታዊ ጉዳዮችን የምንመለከትበት ሰዓት ላይ ነው የምንገኘው። መረጃዎችን ይዞ ኪዳነ ማርያም ብርሃኔ ስቱዲዮ ተገኝተዋል። ኪዳነ ማርያም እንደምን ዋልሽ? ደህና ነኝ ይመስገን። እንዴት ነሽ? ሰላም ነኝ። ሰዓት ያንተ ነው። አመሰግናለሁ። ተመልካቾች እንደምን ዋላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ ዘጠነኛ ሳምንት የማጠቃለያ ጨዋታዎች ትናንት ተከናውነዋል። አዲስ አበባ ስታዲየም ላይ የተካሄዱ ጨዋታዎችን በአቻ ውጤት የተጠናቀቁ ናቸው። ፋሲል ከነማ ከመቀሌ ሰባ እንደርታ ጋር ያደረገውን ጨዋታ ነጥብ በመጋራት ጨርሷል። ጨዋታው አንድ አቻ ሲጠናቀቅ በጨዋታው መገባደጃ ላይ ግቦቹ ተገኝተዋል። 89ኛው ደቂቃ ላይ ናትናኤል ማስረሻ ለፋሲል ከነማ ያስቆጥራት ግብ ክለቡን ባለድል የምታደርግ ይመስል ነበር። ሆኖም በባከኑ ተጨማሪ ደቂቃዎች ላይ ፍጹም አለሙ በቀድሞ ክለቡ ላይ ያስቆጥራት ግብ መቀሌ ነጥብ አጋርታለች። በውድድር አመቱ ሽንፈት ያልገጠመው ፋሲል ከነማ በ17 ነጥብ ሁለተኛ ላይ ይገኛል። በሌላ አዲስ አበባ ስቴዲየም ላይ በተደረገ ጨዋታ መቻል ከሐዋሳ ከተማ በተመሳሳይ አንድ አቻ ተለያይተዋል። መቻልን ኮሊንስ ኮፌ በፍጹም ቁጣት ምት ግብ ቀዳሚ ሲያደርግ የታነ ከበደ ደግሞ የአቻነት ግብ ለሐዋሳ አስገኝቷል። ሐዋሳ ላይ በተካሄደ ጨዋታዎች ነገሌ አርሲ ሀዲያ ውሳናን ሁለት ለአንድ አሸንፏል። አርባ ምንጭ ከተማ ከኢትዮጵያ ቡና የተገናኙበት ጨዋታ ደግሞ ያለ ግብ ተጠናቋል። ፕሪምየር ሊጉ አዳማና አዲስ አበባ ላይ በአዲሱ የዕጣ ድልድል ከመከናወኑ በፊት አንድ ተስተካካይ መርሃግብር ይከናወናል ከነጎዲያ ኢትዮጵያ መድን ከሸገር ከተማ ሐዋሳ ላይ ጨዋታቸውን ያደርጋሉ። በታዳጊዎች እግር ኳስ ላይ የሚታየውን ውጤታማነት ለማስቀጠል ክለቦችና አሰልጣኞች ድጋፍ ማድረግ እንዳለባቸው በባህር ዳር ዩኒቨርሲቲ የስፖርት አካዳሚ መምህር ዶክተር ዳንኤል ጌትነት ተናገሩ። እግር ኳስ ተጫዋቾቹም ራሳቸውን በመጠበቅ የተሻለ ቦታ ለመድረስ መስራት እንዳለባቸውም ገልጿል። አንተነጽፈ ተጨማሪ አለው። ኢትዮጵያ የሁለት ሺ ዘጠኙን የአፍሪካ ዋንጫ ለማዘጋጀት የተለያዩ ስራዎችን እየሰራች ትገኛለች። ሀገሪቱ የንቅዷን ለማሳካት አሁን እየታየ ያለውን በታዳጊዎች ላይ በእግር ኳስ የመነቃቃት ውጤት ክለቦች ከፍተኛ ሚና ሊወጡ እንደሚገባ የተናገሩት የባህር ዳር ዩኒቨርሲቲ ስፖርት አካዳሚ መምህር ዶክተር ዳንኤል ጌትነት ክለቦች ለብሔራዊ ቡድን መጋቢ የሆኑ ተጫዋቾችን ማፍራት ይገባቸዋል ብለዋል። ልጆችን መያዝ ብቻ አለማብቃት ግን ሌላ ልጆቹን እየገዙ ማሳደግ፣ ማጫወት ይሄ የክለቡንም የሀገርንም ኳሱንም ፋይናንሱንም ይጎዳል ብዬ አስባለሁ። ስለዚህ ክለቦች በትክክል በሁሉም ኤች ካታጎሪ ልጆችን መያዝ፣ በትክክል ማሰራት፣ ስራውን መከታተል፣ መገምገም፣ ስራውን ብቁ ነው የተገኙ ተጫዋቾችን ማሳደግ ተጫዋቾችን ማሳደግ እስከ ናሽናል ቲም ድረስ ሊደርሱ ወይም ደግሞ ክለቡንም ሊያገለግሉ የሚችሉ ተጫዋቾችን ማሳደግ ያስፈልጋል ብዬ አስባለሁ። ይህን እቅድ ለማሳካትም ከክለቦች በተጨማሪ አሰልጣኞችም ለታዳጊ ተጫዋቾች እገዛና ድጋፍ ማድረግ እንዳለባቸው ነው ያመለከቱት። አሰልጣኞች ለልጆቹ በሚያስፈልጋቸው መጠን ስልጠናውን ብቻ ሳይሆን ፕሮፌሽናል የሚሆኑበትን መንገድም ማሳየት፣ መምራት፣ ማገዝ ያስፈልጋል ብዬ አስባለሁ። ምናልባት ልጁን የምንፈልገው ለአንድ ለሁለት ጨዋታ ብቻ ሳይሆን ነጋገር እንዲወክል ለሀገር ተጫዋች እንዲሆን ከሆነ ልጁ የሚጠበቅበትን ብቻ ሳይሆን ማድረግ ያለበትን ሜዳ ውስጥ ያለበትን ብቻ ከሜዳ ውጭም ማድረግ ያለበትን ምን መሆን እንዳለበት የት መድረስ እንዳለበት ማሳየት እና መንገዱን ማሳየት ይጠበቅባቸዋል ብዬ አስባለሁ። ተጫዋቾች በውጤታማነት ለመዝለቅ ስፖርቱ ላይ ትኩረት ማድረግ አለባቸው። በተለይም ራሳቸውን መጠበቅ የወደፊት ራዕያቸውን ለማሳካት ያስችላቸዋል። እንደ ዶክተር ዳንኤል ጌትነት ገለጻ ተጫዋቾች ኳስ ተጫዋች መሆን ካለባቸው መሆን ከፈለጉ ፕሮፌሽናል መሆን አለባቸው። ፕሮፌሽናል ስንል እያንዳንዱ ነገር ላይ ልክ እንደ ኳስ ተጫዋች መኖር አለባቸው። በስነ ምግባራቸው ኮቾቹ የሚሰጧቸውን ታክቲካል ዲሲፕሊን በመቀበል ፊዚካል ፊትነሳቸውን ወይም ደግሞ ኳሱ የሚፈልገውን ነገር ተረድቶ በማድረግ አመጋገባቸውን እና የሚውሉበትንና የሚሰሩትን ነገር መለየትና ማወቅ ይጠበቅባቸዋል። ተጫዋቾች ምናልባት አሁን ያሉት ልጆች ልጆች ናቸው፣ ትናንሾች ናቸው። ስለዚህ አሁን ያለው አሁን እያደረጉት ያለው እንቅስቃሴ ሊገድባቸውና ሊያስቆማቸው አይገባም ብዬ አስባለሁ።